ሰላም ሰላም ውድ የዩቱብ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። ሰላማችሁ ብዝት ይበልልን። ከምቀኛ ከሸረኛ፣ እንደዚህ አይነት ካሉ ጓደኛ ይሰውራችሁ እያለን አብርሃም እንግዲህ ትናንትና ሆስፒታል ገብቶ ነበር። ይኸው በቃ ዛሬም አልወጣም እንደተኛ ነው። ትናንት ይዘውት እንደሄዱ ነው። በጣም በጣም በጣም ያሳዝን ነገር ነው። የእውነት በጓደኛ እንደዚህ አይነት ድርጊት ሲፈጸም በጣም አሳፋሪ ነው። ሰው በዚህ ደረጃ ሰው በለዝሙት እንዲገፋፋ ማድረግ በጣም አስነዋሪ ነገር ነው። አብርሽ በጣም ጤንነቱ እንዲመለስ ወደ ኖርማል አስተሳሰቡ እንዲመለስ ሁሌም መልካም ምኞታችሁ እንዲሆን እፈልጋለሁ። ኤኒዌይስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ ዛሬ ምን እንደሚፈጠር ደግሞ ምን ብለው ሊያሳምኑት እንደሚችሉ እናያለን። ወደ ቤት አሁን እኮ ማዘን መከፋት ምንም የተጨናነቃችሁ መምሰል እኮ ምንም አስፈላጊ አደለም አዎ የጠበቃችሁት ነገር አልተሳካላችሁም። ልጁ ከገመተው ከካሰበው ነገር በላይ ሄዳችሁበት ክህደታችሁን ስላሳያችሁት ነው። ባይዘ የሄርሜን ላይ ፍቅር ጥያቄ ምናምን አይደለም፣ የእናንተ መተባበር ነው። ይህን ልጅ ሊጎዳው የሚችሉ ከምንም በላይ መክራችሁ ትዳሩ ማቅናት ሲገባችሁ ልጁ ላይ ክፋትን የሰራችሁ ሴረኞች ናቸው። አሁን ዛሬ አዘናችሁ ያዘነበት መስሉ ለልጁ ምናምን እንደዚህ በመጎዳቱ በመታመሙ የከፋችሁ ብትመስሉ ምንም አይደለም፣ ይሄ አዛኝ ቅቤ አንጓች ለመሆን ነው እንጂ የያዘውንባችሁን ብታርፉ ነው የሚሻለው። ምንም አላዘናችሁም፣ ግልጽ ነው። እኔ አንተ ደስተኛ ትሆናለህ ብዬ እንጂ ይህን አይነት ነገር ይፈጠራል ብዬ አስቤ አይደለም። ታውቃለህ መጥፎ ነገር ነው እንደ እየው እንደዚያ ሆኖ ግርግር ሲፈጠር ይሄ ነገር ሊፈጠር እንደሚችል ማሰብ ይጠበቅብን ነበር። እና እሱ እባካችሁ ሳታውቁ ነው ይሄንን ነገር ያደረጋችሁት። የእውነት በልህ ነው ባለማስተዋል ነው ያደረጋችሁት። አንቺና አቤል ሲጀመር ተመካክራችሁ አቅዳችሁ ወጥናችሁ ያመጣችሁት ነገር አይደለም። እንደ አሁን ነገሩ እንዳሰባችሁ ስላልሄደላችሁ እና እሱ ስላልተቀበላችሁ ከዛ በኋላ እሱ እንደሚያርቃችሁ ቀጥታ እንደሚያስወጣችሁ ከዚህ በኋላ ሊያገኛችሁ እንደማይፈልግ ስለምታውቁ በአለቃቅሳችሁ ምናምን ለእሱ ያዘነና በዚህ ጉዳይ አሁን ይቅርታ ጠይቃችሁ ወደ እሱ ህይወት ለመመለስ ነው የምጥሩት አደለ እንጂ የእውነት ከልብ አስባችሁለት አዝናችሁለት መጀመሪያ ነበረ ይሄንን ማሰብ አንቺ ራሱ ትዳሩን ከመበተናችሁ በፊት ነበር ይሄንን ማቀድ የነበረባችሁ። በቃ ምንድን ነው? ምንድን እየተፈጠረ ነው? የምትፈልገውን አንተ አስከፋው እ በጣም እግዚአብሔርን ነገር ብቻ ነው ማደርግልኝ አሁን። ብቻ ነቃ በልኝ። እንደ ሰላም ነው በጣም። ይሄን ድራማችሁ ለምን በቃ? እኮ ተነቃባችሁ፣ እኮ አለቀ። ምንም ድራማ መስራት አያስፈልጋችሁም ከዚህ በኋላ። ነገሩን እኮ አፈራርጣችሁ ተናግራችሁታል እኮ ሁለታችሁ አሁን ብታለቅሱ ብትፈርጡ ብትነሱ እኮ ልጁ ለሚለውጠው ነገር የለም። ልቡ ላይ ያለውን የነበረውን እምነት እኮ በልታችኋል እኮ ምንም አሁን ማለቃቀሳችሁ ባይዘው ጥቅም የለው። ኤርሜላ ከድሮም ጀምሮ ከህይወቱ እንድትወጭ ነበር የሚያስፈልገው። ዛሬም ግን እዚህ ነሽ፣ ይኸው በቃ። ትክክለኛ ማንነትሽን እኮ እዛ ሩታ ፊት ቆመሽ እኔ አንቺን ህይወት ለመበጥበጥ አይደለም ብለሽ እኮ ስንት ነገር ስታወር የነበርሽ ሴት ትክክለኛ ማንነትሽን እኮ አወጣሽ። አብርሃም ማየት ስለማይችል እሱ በአንቺ በየውሃነት ስለታወረብሽ አንቺ የፈለግሽውን ነገር ታደርጊያለሽ። ጭራሽ ደግሞ ጓደኞቹንም ገዝተሻቸው ማለት ነው። ስትጎዳ ማየት አልፈልግም። እሺ፣ አሳዘንኩ፣ ካስደበርኩ፣ አሳመምኩ፣ እሺ ለእኔ አድርገው በእግዚአብሔር ይቅር በልኝ። ከዚህ በኋላ እንትን የሚያስደስት ነገር ብቻ ነው የማደርገው፣ አላስከፋክም። እንደዚህ ብዬሽ አላሰብኩም፣ እንደዚያ መሀል ብዬሽ አላሰብኩም። የእውነት እሱ የሚያስደስተውን ነገር የምትፈልጊ ከሆነ ከህይወቱ ውጪና ከሩታ ጋ ይታረቁበት፣ ወደ ትዳሩ ይመለስ። አንቺ ጋ እንደ ውሽማ እላዩ ላይ ከምትንጠለጠይና ከምትለጠፊ ከሱ ራቂና ሰላማዊ ህይወት ይምራል። እስቲ በቃ ውጡለት፣ እስቲ ለትንሽ ጊዜ እንኳን ሰላም ስጡት፣ እረፍት ስጡት። እስቲ ልጅ እንደዚህ ድንዝዝ ያለው እኮ ከነበሩበት ስትረሶች ደግሞ እናንተ ተጨምራችሁበት ነው። በዛ ጋ የሩት አለ፣ የልጁ ፍቅር አለ። በዚህ ጋ ደግሞ የእናንተ ክህደት አለ፣ አሻጥር አለ፣ ሴራ አለ። ይህ ልጅ ያስጨነቃችሁት እኮ እናንተ ናችሁ፣ ምንም ሌላ ነገር አይደለም። እስቲ ፍቅሩን፣ እውነት አንቺ የእሱን ደስታ የምትፈልጊ ከሆነ ራቂ። እስቲ በቃ ሰው ለሚወደው ሰው ብዙ ነገር ያደርጋላ። ይሄን አድርጊ እስቲ አንቺ ተናገረ ምንም አይመስለኝም። ግን ይሄ ምንም እንዲሆን አልፈልግም። አንተ ብቻ ሁሉም ምንም እንዲሆን ምን? አንተ ምን አረክለት? እኔ እንደዚህ እንደዚህ ብሎ መነጋገር አልፈልግም። ልጁ ታማሚ ነው። አዎ እስኪ አቤል ምን አደረገለት? የእውነት ነው ምላችሁ። እኔ ትላንትና ብያችኋል። አቤል የዚህ ልጅ ትዳር ለማቅናት ብሎ ከሩታ ጋ ለማስታረቅ ብሎ አንድ እርምጃ ከሄደ እኔ ይቀጣል። የምሬ ነው ምላችሁ አንድ እርምጃ ከሰነዘረ እሱን ግን ገና ለገና አቤል ሲያለቅስ አብርሃም ሲያለቅስ አይቼዋለሁ። ምን ብያለሁ? መኪና ውስጥ ጭንቀቱን ያየውት እኔ ነኝ ብሎ ሌላ ሌላ ሰው ጋር ትዳሩን አፋቶ ግን ሌላ ሰው ጋር ለመዳር ሲሆን አንደኛ ነው። መጀመሪያ የትዳሩ ላይ መቼ ለፋ? ከሩታ ጋር እንዲገናኙ ምን አይነት ሂደቶችን አደረገና ነው አቤል ዛሬ እንደዚህ እንትን የሚለው ስለተነቃበት ነገሮች፣ ስለታወቁበት ብቻ ከአብርሃም ውጭ ሰው መሆን ስለማይችል ነው። አብርሃም ጋር ለመለጠፍ ድጋሚ ሴራውን ለመስራት ማለት ነው። ከሱ ውጭ ምንም እንደማያልፍለት ስለሚያውቅ ብር ነው።

አስደስት ነው ነው ፈልጋ አስደስት ነው ነው ማለት አስደስት ነው ታየው። አስደስት ምንም አይደለም። እኔ ያልገባኝ ነገር ማለት ነው የእውነት ነው የምላችሁ። ትክክል ነው ልጅ ያለው አቤል እንዲህ ነው የሚያስደስተው እ ስለሌላኛው ደስታው ሳይጨነቅ እሱ ከትዳሩ ስለሚፈት ስለሚፋታበትና ሌላው ሽማ ስለሚይዝበት ነገር ግን ይደስታል። አይደለም በጣም ሁሉም ጓደኞቹ ናቸው። አቤል የፈለገ ሊቀርበው ይችላል። ግን ያደረገ ነገር ትክክል አይደለም። ትክክል አይደለም። ይሄ ግልጽና ግልጽ ነው። እጅ መጠቋቆም ብቻ አይደለም፣ በቃ መቀሰር ካለባቸው አቤል ላይ ሙሉ ለሙሉ ቢቀስሩ ምንም የሚያስደብር የሚያስከፋ ነገር አይደለም። ጥፋት አይደለም የሰሩት። አቤል ድብና አድርጎ ነው ስህተት የሰራው። ግን ስህተቱ እንዳይነቃበት አዞን ባውን እየዘራ ነው አሁንም ድረስ ማለት ነው። እንዳይነቁ እስቲ ንገራቸው እኮ። እሱ የተለየ ነገር ያደረገ ይመስላል ከሌሎቹ ጓደኞቹ አብሮ ስለነበረ ብቻ ሲያለቅስ የተለየ ነገር ያደረገለት ይመስላል ማፍቀሪ መናገር ይህን ያህል አያስከፋም ብዬ ነው ትላለች እንዴ? ባለ ትዳር ሆኖ ገና የልጁን ፍቅር ሳያጣጥም የአንችን ፍቅር ተጋራ የልጅህን ፍቅር ለእኔ ስጠኝ፣ ልብህን ለእኔ ስጠኝ፣ እሺ በል ሚስትና ልጅህን ተውና ወደ እኔና እያልሽው አያስከፋህም ትያለሽ፣ እናቱ ይሄ እኮ ኤሌክትሪክም ሊያስይዝ ይችላል እኮ። አንቺ አልገባሽም እንጂ እኮ ከባድ ነገር ነው የጠየቅሽው። እኔ እንዴት እያሰቡ እንደሆነ አላቅም። እኔ የምር ልጅቷ በቃ ድንዝዝ ብላለች እንዴ? እንደዚህ ነው እንዴ ፍቅር የሚያሳውረው? ባለ ትዳር የሆነውን ሰውዬ እዚህ ድረስ አድርሰው

እኔ እኮ ከልጁ ህመም በላይ በሽታ የሆኑ ልጆች ናቸው። ይዘ ጓደኞቹ ራሱ ስህተታችሁ ስለሆነ አልቅሱ። ነገር ግን የምታለቅሱት አብርሃም ስለተጎዳ ሳይሆን የራሳችሁ ነገር ስለተናቃባችሁ፣ ጥቅማችሁ ስለቀረባችሁ እንጂ የአብርሃም መጎዳት ምንም ነገር ቅንጣት አላሳስቧቸው አይደለም። እንደ ድሮ ስስቅ ማየት ፈልገው ጤና ክመለስ አርገለኝ እና ጠንከርል። ይህም በጣም ነው ወድ በጣም ነው የማከብርክ በጣም ነው የማፈቅርክ አሁንም ቢሆን ማለት ነው። ማል ደብቀው ነገር ነው አይደል? አንዴ ሰምተሃል። ምንም ማድረግ አልችልም። አስቤ ያመጣሁት ነገር አይደለም ይሄ ሻሽ። አብርሃም ግን ምን ሆኖ ነው የደነዘዘው? እንደዚህ ፌንት በልታችሁ ስትነሱ ይሄን ያህለው እንዴ የምትሆኑት ቆይ ሀይሉን ሰብስቦ ምንድን ነው በቃ ውጡልኝ ምናምን ማለት ይከብደዋል እንዲህን ያህል ጭራሽ አሁንም ደጋግማ ልጁን ፌንቴ በላው አፈቅርሀለሁ ስትለው እንደሆነ እያወቀች አሁንም ድጋሚ አንዴ ሰምተከዋልና እና ድጋሚ ፌንቴ ብላ አምርፍ አፈቅርሀለሁ ስት ምንድን ነው እያሰብሽ ያለሽ አሁንም ድጋሚ እንዲወድቅ ድጋሜ እንዲታመም ነው አንዴ ታሟልና በቃ በዛው ይሞትልን ነው እናንተ ቅዳችሁ ቆይ ሀሳባችሁ እንደዛም ከሆነ በግልጽ ንገሩትና ልጁን ሸኙት ንተን በድዬ በጣም አስከፍቼ በማሰብ ነው ይህን ነገር እና በጣም እኔ ግን እውነት ነው የምላችሁ ይህን ሁሉ ነገር ካደረጉ በኋላ ሄርሜላ ሲሻ አንዴ ከሩታ ጋር በቃ ተጣልታለች። የእውነት በዚህ ልጅ ሕይወት ላይ ተመልሰው አብርሃም ከሚስትና ከልጁ ጋር እየኖረ ሲመጣ አይናቸውን በጨዋሽተው ግን ቤታቸው ይሄዳሉ። የእውነት ሩታንን በዚህ እንደዚህ አይነት ክህደት ፈጽመውባት የአብርሃም ጓደኞች ናቸው ማለት አብርሃም የሩታ ባል እንደመሆኑ መጠን ለሩታ እንደ ወንድም ነው፣ መከታ ነበረ መሆን የነበረባቸው። የእውነት አይናቸውን ግን አይኗን ማየት ይችላሉ? ታን ሩታን እንከባከባለው። ደህና ትሆናለህ። እየሰማኸኝ ነው? እሺ ትብዘዛ እየፈዘዝክ ነው እኮ በጣም ተሽሎሃል። ግን ምንም አቀማሱ ሁ እኔ አሁን አንድ የእውነት የማይጥም ነገር እየተሰማኝ ነው። አብርሃም ሁሌም ቢሆን አብርሃም መንታ ነገር ነው ያለው፣ መንታ ሀሳቦች ነው ያሉት ሁልጊዜ ጊዜ እና ትናንትና አጠገቤ መድረስ የለብሽም ያለውን ሀሳብ አሁን ሊቀየር የሚችል ሰው ነው። ታውቃላችሁ ምንም ልፍስፍስ ብሏል በ በቃ በአቋሙ አይደለም እንደ ይሄን ያህል ምንድን ነው ደሙ ሙሉ አፍሰሰው ነው እንዲ እንደዚህ ያደረጉት፣ እንዲህ በዚህ ደረጃ እንደዚህ ፍዝዝ የሚያደርገው ምንድን ነው ብላችሁ በየትኛውም ነገር የሄርሜላ ፕላን ማለት ነው አብርሃምን የማግኘት ነው። ይሽል እንዴትም እንዴትም ብላ እጇት አስገባዋለች። ዝም ብላችሁ አብርሃም ምንም ቆፍጠን ብሎ መመለስ እንደማይችል ታያላችሁ። ሁሉኪ ለጋጋሩ በምንችለው ዋቅም አንተም ማስደሰት ስለሆነ ሀሳባችን ነው ያንን ነገር የሞከርነው። ግን እነሱ እንደሚያስቡት አይደለም። በግድ እንድታፈቅረ ያለበት ነው ወይም ደግሞ እኛ አፍቅር ይውለናት እየመሰሉ ያሉ ሰዎች ና እንደዛ ያደጋ አይ እኔ እኔ አሁን በግድ እንድታፈቅረው ወይ ደግሞ በፍርድ እንዲያፈቅራት አድርጋችኋል፣ ምናምን አይደለም። እሷን ማንም ማንም ሄርሜላ ማንም አስገድዷት አይደለም ያፈቀረችው፣ ያው የአብርሃም መልካምነት ነው። ለሱ ብቻ አይደለም፣ ለሄርሜላ ብቻ አይደለም፣ ለእናንተ መልካም ነገርን አድርጎላችኋል። አብርሃም ጥሩነቱ እንድትወደው ቢያደርጋት አያስከፋም። ጥፋቱ ግን ባለትዳር እንደሆነ እያወቃችሁ የልጅ አባት እንደሆነ እያወቃችሁ እንደዚህ አይነት ተልካሻ ነገር እንዲፈጽም ማድረጋችሁ ላይ በገዛ ጓደኛችሁ ላይ ትዳሩ ማቅናት ሲገባችሁ ውሽማ እንዲይዝ ማድረጋችሁ ነው። በትዳሩ ላይ ሌላ ሴት እንዲደርም ማድረጋችሁ ነው። ልክ ድሮ ከፍቶክ ከኔ ጋር ስትሆን እንደተደሰትከው ይህ ሳብ የተጫወትኩኝ ብዙ ነገር እያደረግኩ ልክ አስደስታለሁ። እሺ፣ አንተ ብቻ ጤና ክ ብቻ ይነኝ ብለን ታታስባለሁ። ለ ከጎንክ፣ እሺ፣ ማንም እንደገፋክ ማንም እንትን እንዳለግ ማንም እንደሰደበ ምናምን አይደለም እኔ ሁሉም ከቦነት ነኝ ላችሁ። ይሄ እኮ ነው አሁንም አሁንም አሁንም ተደጋግሞ እየመጣ ያለው ጉዳይ የሩታ ጉዳይ ነው። በቀኔ ነው፣ በቃ ስለ ሩታ ነው። በተደጋጋሚ አቤልም የሚያወራው እንደዛ። በተደጋጋሚ ብሩክም አቤልም ሄርሜላም እያነሱ ያሉት ነገር ይሄ ነው። ማንም እንዲገፋ እንዲንቅህ አይደለም። እኔ አከብረሃለሁ፣ እሷ ታከብረሃለች። እንዴ አሁንም ቢሆን የሩታን ነገር ነው እያነሳችሁ ያለ፣ ከሩታ ጋር ነው እያፎካከራችሁ ያላችሁ። ያንን የሩታን ክፋት ብቻ እያሰማችሁ እሱ ፍቅሯን እንዲቀበል የሚያደርጉበት መንገድ ነው። አሁን ተወው። እዚህ ጋር ዝም ያለው ለተናገረሽ ሁሉ መርሳት ትጭሺ ማለት አብርሽ ብቻውን በነበረ ሰዓት ማን ማን አጠገቡ እንደነበር እሱ ራሱ ያውቃል። ስለዚህ የራሳቸው ህይወት ሳይመሩ፣ የራሳቸው ህይወት ሳያስተካክሉ እዚህ ጋር እንደ አቀኛ ሲሆኑ፣ እሱንማ በደንብ አየን እኮ። አዎ አው ባይ ዘ ወይ ማንም ሰው ቢሆን ትክክለኛ ማንነቱ እስከሚገልጽ ድረስ ጥሩ ሰው ነው። አዎ እናንተ ለምንድን ነው በአብርሃም ጎን ስታንዣቡብ የነበረው? የሚበላኝን አሞራ ዚዞረኝ ነው ማቀው። አብርሃም አልተረዳችሁም እንጂ እየዞራችሁት የነበረው በሱ ዙሪያ ስታንዣብቡ በችግሩ ጊዜ ለመድረስና የክፉ ቀን ደራሹ ለመምሰል ስትሞክሩ የነበራችሁትማ ይሄኛው የዛሬዋ ቀን አላማችሁ እስከሚሳካ ነበር። ዛሬ ማንነታችሁ ሲወጣ በእንባ ቀደማችሁት። ከዛ በኋላ ይቅርታ ለመጠየቅ እንባችሁን እየዘራችሁ እንጂ ማንነታችሁማ እኮ ግልጽ ነው። አሁን እኮ ተነቅቷል። በቃ ታውቋል። እኮ የፈለጋችሁት ነገር እንደዛ ነው እንጂ እውነተኛ ሰው ብትሆኑ ሰው ትዳር እያለው ሚስት እያለው ልጅ እያለው እንደዚህ አይነት ነገር አይደረግም። እናንተም ታውቁታላችሁ፣ ትረዱታላችሁ። አይ አብርሃም በጣም የሚያሳዝነኝ ነገር ምን እንደሆነ ታውቃላችሁ? ቤተሰብ በምን አይነት ሰዎች እንደተከበበ አያውቅም፣ በምን አይነት ሰዎች በዙሪያው እንዳሉ አያውቅም። አቤል አቤል ሄርሜላ እንድደግፈው ነው የሚያደርገው። የሚገርማችሁ እንደው ከዚህ ከሴራ አንጻር እንኳን ድጋፍን እንኳን ሄርሜላ እንድደግፈው ነው የሚያደርገው። ይህን ሁሉ ነገር ካደረጉና ከፈጸሙ በኋላ እንኳን አንቺ ደግፊ ይላታል። በጣም ኖረኞች ናቸው የእውነት አሁንስ። ከዛ በኋላ ደግሞ ሄርሜላ እንድትንከባከበው ሄርሜላ ትምጣ እኛ እንሄዳለን ብለው ደግሞ መንገዶቹን ሁሉ ለሄርሜላ ያመቻቻሉ። ይሄ ግልጽ ነው። ባይዘወይ እኔ አብርሃም እንዴት እንደሚረዳና ትክክለኛ ማንነታቸውን እንደሚያቃላቅ። አብርሃም ሞኝ ነው። ውሳኔዎቹ ሁሉ ፊትለፊትና የጅል ናቸው። የእውነት ነው ምላቹ። ነገሮቹም ማመዛዘን መረዳት አይችልም ጭራሽ ማለት ነው። በዚህ ኬዝ በጣም ተጎጂ ነው የሚሆነው። ህይወቱን ሙሉ ኤርሜላ ስትጫወትበት ቆይታለች፣ ጓደኞቹ አብረዋት ነበሩ። ይሄው ዛሬ ግን ማንነታቸው ወጥቶ አብርሃም ከዳነ በኋላ መረዳትና እነዚህ ልጆች ከህይወቱ ማስወጣት ካልቻለ ገና ይሰቃያል እድሜ ልኩን። እንደዚሁ እኛንን ለአንተ ምናቅልህ እያሉት ይኖራሉ። ይሄ ደግሞ ሀቅ ነው። ኢኒዌይስ አብርሃም ሰላሙና ጤናው እንዲመለስለት መልካም ምኞታችን ነው። ለዚህ ዩቱብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። መልካም ምሽት ይሁንላችሁ፣ ይመቻችሁ።